ሰላም፣ ጤና ይስጠልን። ውድና የተከበራችሁ የቻናላችን ቤተሰቦች ሁላችሁም እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ፣ ለቤቷ አዲስ የሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ይሁኑ እላለሁ። ወዳችሁና ፈቅዳችሁ ስለምትከታተሉም አመሰግናለሁ። ዛሬ አፍላ ፍቅር ክፍል 109 ይቀጥላል። ወደ ኋላ መለስ ስንል ክፍል 8 108 ላይ እንግዲህ ብዙ ነገሮችን ነበረ እንትን ስንል የነበረው ያው ወደ ፊዮሪ ስንመለስ ፊዮሪ አጋሹ እጁን ሲጠልባት ነበር ነው ነው እንትና ጋርድ አስጠንቅቋት ነበር እና ሁለተኛ ደግሞ ማነች ያንን እሺ ብላ በመቀበሏ ኦኬ ብላ ነበረ የተለያዩት፣ ከሄርሜላ ጋርድ ጋራ ማለት ነው። እና ብቻዋን አገኝቷት እንደዛ ሲያስጠነቅቃት ነበር፣ ኦኬ ብላ ተለያይተዋል በፍቅር ማለት ነው። ሁለተኛ ዛሬ ወደ ፓርት ስንገባ ፓርት ዘጠኝ እንግዲህ መቶ ዘጠኝ ላይ እንደምታውቁት የጸጋ ጉድ እስከዛሬ ከጓደኞቻቸው እንግዲህ በሷ የተነሳ እነቀስቴ ቤዚ ሄሉ ሁሉም ጓደኛሞች የሚዋደዱትን ላይታቸዋለች ያልሰሩትን ሰሩ እንዳረጉ እያለች ሲስተም እያመጣች ስጎነጉን የነበረው ጉዷ ተጋለጠ። ዛሬ እንግዲህ የሀብታሙ ልጅ የሆነው ያሬዶ እሱ ነው። በገንዘብም በሁሉም ነገር ያን ስለ እነሱ እየመጣች እየነገረችው የሆነውን ያልሆነውንም ሄሉንም ወደ ፍቅር እንድታፈቅረው ብላ አፍቅረሃለች እያለች ገንዘብ ለመቀበል እንደ ሀርግ አድርግባት ቤዛ እንድትናደድ እያለች ሄሉን ወደዛ ውስጥ ስጨምራት ነበረ ማለት ነው። ሄሉም እንግዲህ ፍቅር ሳይሆን በልክ በጣም ከያሬድ ጋራ ይሄን ይሄን የማይወዳትን ሰው ጋራ በግድ እንደ ወዳት የወድዳት እያስመሰለኝ በውሸት ስትኖር ነበረ። ዛሬ እንግዲህ ያንን ሪካርድ ሄዱ በማምጣት ካቡሽ ጋር ለማሰማት መስራለች። ያ ሪካርድ እንግዲህ ሲከፈት ምንድነው የተገኘው? ሁሉም ነገር ውሸት እንደሆነ ያሬድም እንግዲህ በመቆጣትና በጣም በመቆጣትና በመቆጣትና በመናደድ ያንን ሪከርድ እስከ ማመን እስከ ማመን ያቃተው እስከ ማመን ድረስ አቅቶት ያንን ሪከርድ ሲሰማ በጣም ተናደድን። ለምን በዛ አይነት ደረጃ እንዴት ይሄን ሁሉ ታደርጋለች? በማለት ያሬድም እንግዲህ በመናደድ እየከነፈ ወደ ፀጋ ዘንድ ወይንም አስናቀሽ ብሏል ላቦች አስናቀሽ ጋር ለመሄድ ይሞክራል። በንዴት መንፈስ ሆኖ ራሱን መቆጣጠር አልቻለም። ነገር ግን ቤዚም የሱ ፍቅርም ስላለባት እሱም ደግሞ መጥፎ ቦታ ላይ ጎዳ ለማድረግ አትሄድም፣ አንድ ስኩናህ አደን ለመሄድ አለብህ እያለችው መንገዱን ስትይዝበን ነበር። ነገር ግን እሱ ደግሞ በፍጹም አልቀርምችን ሄለንን ከፊቴ አንሱልኝ በማለት ማነች ቤዚን ሄሉንና ማነች ቹቹን እንትን ሲል ነበረ። እንግዲህ ቹቹዬም እንዲመታት ነው እንደውም እነሱ የፈለጉት ምክንያቱም በእሷ ምክንያት ጓደኝነታቸውን ቀስቴ ራሱ ያሬዶ ብሎ ነው ያንን አፈቀርኳት እያለ ሲነግረው የነበረ እንዲገባ እንዲጠይቃት እድል ይሄን ሰጥቻለሁ እያለ ሲነግረው የነበረው ነገር ግን ያንን እድል ሊጠቀምበት አልቻለም። የአስበው ምክንያቱም እሷ ስለመረዘችው እሷ እንትን ስላለችው ያው በውሸት ነው እያለ ነው እየተረዳ፣ ቀስቴንም ለማሳሰር ብዙ ነገር ስጥር የነበረችው ሁለተኛም ራሱ። አሁን በዛ አይነት ነገር እንድትሄድ ፍሬ ሁለተኛ እንግዲህ ያሬዶን በመናደድ ይሄን ነገር ሲጠይቃት መጥቶ እንኪ ይሄን ሪከርድ ብሎ ጆሮ ላይ ሲያደርግ ይሄ በፍጹም ልትከዱ ደሞ ያንኑ የራሷን ድምጽ ይሄ በፍጹም እኔ እናንተን ለማለያየት ያሴሩብን ሴራ ነው በማለት ስትለው ነበረ። ላቡሽ ከዛ ሱም አቡሽም እንዴት የማላቅ ነው ነው እንደሚመስልሽ ብሎ አንገቷን ያንቃታል የዚህ ጊዜ በስሜት ሆኖ የእነሱን ወር እየሰማ ነው ምናምን ስትለው እሱ እየሰማ ሪኮርዷል በንዴት በቁጭት ሲጠይቃት የሰጠችው መልስ በጣም የማይጠበቅ መልስ ስትሰጠው አንገቷን ያንቃታል ለምን ይሄን ያክል ጊዜ ሲል እውነቱን ስነግራቸው ግን አንዳንዴ ዝጋግን ዝጋ ግን ሁሉንም አሳዘነችኝ በእውነት ያውለኪ አንድ ሰው የሆነ አሁን የደረሰበት ደረጃ በጥሩም ይሁን በመጥፎ ሁሉም ከታች የራሱ የሆነ ቲዎሪ ያለው እና እሷ እንግዲህ ከፍቅር ገንዘብን ነው የማመልከው፣ ገንዘብን ነው የምፈልገው በማለት ስትናገር ነበር። እንደሰማቸዋን ማለት ነው። እና ለምንድን ነው እንደዚህ የሆነችው? ቤተሰቦቿ በፊት ጊዜ በካንሰር ተጠቅቶ ሳሎኑን ለቀው ሌላ። እንደነበሩ ነው የሚነቅ ማለት ነው። ስለዚህ አሁን ላይ እንግዲህ አሁን ላይ ያሉበት ደረጃ ምን አይነት ነው የሚለውን እስኪ አሰሳሰስ እናድርገው ና እንጠቀም ማለት ነው። ስለዚህ ሹስም እንግዲህ ወደ ጽጌ ስንመጣ ጽጌ እንግዲህ ያሬዶ አንገቷን አንቆ ሊገላት ያንን ሪከርድ ደግሞ ልትክል ነበረ። ነገር ግን ያሬዶ አሁንም አሁንም ይህንን ሜን አይደለም ብለሽ ልታምኒ ነው ሲላት ያው የለመደባት ነገር ስለሆነ አዎ ይሄንን ልታምናቸው እንዳይሆን እነ ሄሎና እነ ቤጂ ከእኔና ከአንተ ለማራቅ የተጠቀሙበት ሲስተም ነው ሲላት ስትለው የዚ ጊዜ ያሬዷ ማንገቷን አንቆ አንጠለጠላት። ነገር ግን እናንተ ይህን ከማድረጋችሁ ሩጠው እነ ሄሉና እነ ቹቻ ቤዚ ሁነው ይደርሱና ይገላግሏታል። ነገር ግን እሷ ደግሞ አንድ የመናገር ቻንስ ስጡኝ የምናገርበትን እድል ስጡ፣ በማለት በጣም እየተናገረች ነበረ። በውሸት እና በእንትን ይሄን ያክል ጊዜ እኛን ጓደኛሞችን ለያይተች ብዙ ነገር ስታደርግ ቆይተች። ምንድን እድል ነው የሚሰጥሽ ዝቦት፣ እንደዛ አድርገሽ በውሸት እና በእንትን ከገንዘብ ጋር እንደዚህ ያደረግሽው፣ በማለት ሁላቸውም ሲጮሁባት፣ አሁንም ያልገባችሁ ነገር አለ ለመስማት አንድ እድል ስጡ ብላ ይሄን ነገር ስትናገር ግን የምር በጣም ነው ልቤን የሰበረችው ማለት ነው። አንድ ድል ስጡኝ በማለት ይሰጧት አልድልም። ከዛ እሷም እንግዲህ ያንን ነገር ለምን እንደገባችበት ከሰውን ይልቅ ገንዘብን እንዲያፈቀረችበት የሆነ ህመም አላት ማለት ነው እንግዲህ እንድተናገረችው ተሆነ አባቷ በድንገት ያውበት ዘር ሲሞት አባቷ በሞተ በሁለተኛ አመቷ እናቷ ታርፋለች። አሁን ያለችው ከእናቷ ሀድጋ ነው ማለት ነው። እና ይህን ነገር እንትን ስትል ጽጌ ያው ተናገረች። እንደዚህ የሆንኩትን በዝም ምክንያት ነው፣ አባቴ በሁለት አመት ተሞተ፣ ሁለት አመት ሆነው እናቴ ደግሞ በሱ ምክንያት ህይወት አልፏል። ስለዚህ እኔ ብቻዬን ነኝ። የፈለግኩትን ማድረግ እና ማውራት ብችል እንተንዳትሉኝ በማለት ውስጧን እየተናድዴ ቁማ ተናግራለች ማለት ነው። ሁለተኛ እንግዲህ ወደ ፌወሪ ና ወደ ጓደኞቿ ስንመጣ መጀመሪያ ጆስ የሚባለው ልጅ እንግዲህ ይሄ አይኑ ቲክታክ ላይ ታውቁት ይሆናል አይኑ ፈጠጥ ያለው እህትና ወንድም ሆኖ የሚሰሩት አዲሶቹ በመሰረቱ ፍሬሽ የገቡት ሁላቸውም በጣም አሪፍና ጥሩዎች ያዝናናሉ ማለት ነው እና ምንጆስ የሚባለው ልጅ እንግዲህ አንዷ አልስታፈቅረዋለች መሰለኝ። ለሁሉም እየዞረች ሰላም አላችሁ ወይ? ሰላም አልሽ ወይ በማለት ጓደኞቿን እየዞረች ትጠይቃለች። እነሱም አዎ ብለናል በማለት መልስ ይሰጧታል። የስ ጊዜ እንዴት ነው አንተ ልጅ ስነግርህ ማሰማይ በማለት ውስጧን እያናደደች እየበሰጫት እየጠማደረች ውጫለች ማለት ነው ምክንያቱም እሷ ሄደችበት በሌላ ነገር ነው። ከዛ ሁሉንም ነገር ስትናገር ጽጌም የቤተሰቦቿን ሁሉ ስትናገር እነሱም ይቅርታ አላት። ያሬድም ሌሎችም እንደዚሁ ማለት ነው። እና ለምን ነው ይሄንን ብቻሽን እንደዚህ ስትሆኝ ምናምን ሲል በወንዶች እንዴት ተደፈረች፣ አባቷም እናቷ ሞተው፣ ነገር ግን የደፈራት ልጅ ራሱ ብትናገር እሰቅልሻለሁ እያለ ሲያስፈራራት ያንን ነገር መቀበል ፈርታለች ማለት ነው። ስለዚህ እዚሁ ጊዜ ምን ማድረግ ነው ያለባት ይህንን እያጭበረበረች፣ ገንዘብ መቀበል፣ መዋሸት፣ ሰዎችን ከሰዎች በማጣላት ከፍቅር ይልቅ ገንዘብ ነው ማስቀድመው ብላ ተናግራ እንደዛ ብላለች ማለት ነው። ወደ ሁለተኛው ፓርት እንግዲህ ስንመጣ ደግሞ ያው ጆሲ ጆሲ ማለት ይህ አይኑ ተለቅ ያለ ልጅ ነው ማለት ነው። ቲክታክ ላይ ታውቁታላችሁ ብዬ አስባለሁ። እሱ አሁን የተናገረው ንግግር እውነት ለመናገር በጣም ነው ልብ የሚነካው ማለት ነው። እና ፈጣሪ ሰላምን ያምጣል ሀገራችን ማለት ነው። ፊልም ብቻ እያየ እንዳንኖር እና ሁለተኛ ወደ ጽጊ ጋ ስንመጣ ወይዘሮ ጽጊት ሁሉንም ነገር ተነግራለች። ነገር ግን ስልቷ ስልት ነገር ሁሉ ስለተያዘባት ሪከርዷ በጣም ምንም መደረግ አልተቻለም። ስለዚህ ሁሉም ደስ ብሏቸዋል። ያው የዋሸች መሆን እንግዲህ አናቅም። ሁሉንም ነገር ያሬድን በስሜትና በንዴት ያን ነገር ስነግረ ሁላቸውም ስላለቀሱ እንደዚህ የሆንኩት በወንድ ተደፍሬ ነው፣ እንደዚህ ከውጭ ጎዳና ላይ የወጣሁት የምንበላው የምንጠጣተን ቤታችን እንትን ብለን ነው፣ እያለች ስትናገር ነበረው ማለት ነው እሷም ስለዚህ አሁን ላይ እንግዲህ እንደምትት ነው ማለት ነው። እና ብዙውን ጊዜ ጽጌን እኔ በምንም ታመር ሰዎችን ስታጣላ፣ ሰዎችን ስታለያይ ምናምን ነው ስራዋን የማየው እና ለዛ ነው የምታናድደኝ። እና ያው የፊልም አክተር የፊልም ስለሆነ ምንም ማለት አይደለም። እንግዲህ ማነች ጽግሻ ማለት ነው ጽግሻ እንግዲህ ሁሉንም ነገር ተርታለች። ሁሉንም ነገር አውቃለች። ይቅርታ ሊጠይቃት ራሱ ያሬዶ ሲመጣ ጭራሽ እንድታናግረኝም እንትን እንደምትለኝም አልፈልግም በማለት ሄዳለች። አንተን ብቻ ሳይሆን በዙሪያ ያሉ ጓደኞች በሙሉ በማለት አስፈራርተው እሱም ወደ እሷ ሳይሄድ ዝም ብሎ ቀርቷል ማለት ነው። ከፍተኛ እንግዲህ ያው ጆሲን ለምን ሰላም አላችሁት? እጁ ሰላም ከተባለ ሁሉም ሴቶች ናቸው የሚያፈቅሩት መስተፋቅር አለበት በማለት ጓደኛው ይሄን ነገር ስትል ነበረ። ነገር ግን ውሸት ከእውነት ያለፈ ውሸት ነው ይሄ ነገር እያወሩ ያሉት ማለት ነው። እና ውሸት ነው ይሄን ነገር፣ ያ ከየት እንዲያመጡት እራሳቸው ይል ነው። ሁለተኛ ወደ ፊዮሪ ጋር ስንሄድ ፊዮሪ እንግዲህ በአስናቀች ትእዛዝ መሰረት ሁሉም ወንዶች ፊዮሪን እንዲይዟት ተደርጓል። ማለት ነው ፊዮሪ ሊይዛት ብሎ በመያዝ ይዘን ቀጥታ ትሄጃለች ወይስ አትሄጅም? በማለት ይጠይቃ። ትረፊ ወሬኔ ደግሞ አንድ በጣም የምታረጋኝ ጀግናና ማለት ነው ለመናገር የፊልሙ አክተር ነው። ከዛ ልሄር ነው ብላ ስትሄድ አንድ ሰው እንዳይከተለ ብላ ስትሄድ ሁሉም ያው ፈርተዋል። ነገር ግን ማንም እንዳይከተለ ብላቸዋን በምትሄድ ጊዜ ሁለት ጋርዶችን እንግዲህ አስናቀች ያንኩላን ቆም ሁና ተስህተቷ የማተራ ያው እንግዲህ አስናቀች ብሎ ላቡሽ አስናቀች ማለት ጽጌ ማለት ነው እንግዲህ ጽጌ ያው ስህተቷንም ጭራሽ ለመርገም ነው እየታገለች የነበረው አሁን እንግዲህ ወደ ስህተቷ ስገባ ሁለት ጋርዶችን ቀጥራ ፊዮሪን ለማስያዝ እና ለማስደብደብ አሳድሯትና እዛ አቡሽ የታሰረበት ቦታ ላይ ይዛቸው አትግቡ ብላ ብሎ ትእዛዝ ነበረ ያስተላለፉላቸው ማለት ነው። ነገር ግን እሷን በዚህ ነገር አሰጣትም። ሁለተኛ ልጅ በምትሄድ ፊዮሪ ብቻዋን ወደ ቤቷ ማንም እንዳይከተለኝ ብላ በምትሄድበት ሰዓት አንገቷን ይዘው ጋርዶች ሲያስጨንቋትና እንትን ሲሏት ነበረ። ከዛም ያን ነገር ሁሉ ሲነግሯት እሷም እያለቀሰች ጓደኛዋን እንትን ሰማች። ከዛም በኋላ ወደ ሶሲጋ በማቅናት ሶሲ ደግሞ ወደ እሷ በመሄድ ይህን ነገር ስትጠይቅ ነበረ። ይህንንም ሲላት ሰላም ብየዋለው ስትላት ልጅቷ እብድ ሆናለች ማለት ነው። ለምን ነው ሰላም የምትሉት በማለት ስትናገር ነበር ማለት ነው። ቤተሰብ ለማንኛውም እውነት ነው አንዳንዴ የምትሰጣቸው ነጥቦች በጣም ቀጥ የሆኑ ነገሮች ናቸው እና ብዙም ሊገረመን አይገባም ማለት ነው። ሁለተኛው እንግዲህ የውስ ቦታ ላይ የገባቸው ጽጌ በቤተሰቦቿ ምክንያት ነው፣ ተደፍራለች። የቤተሰቦቿ ንብረት ለሌላ ነገር ነው ሲሆን የነበረ ማለት ነው እና እሷም እንግዲህ ጎዳና ላይ ወጣ፣ ይህን ነገር ነው ስትሰራ የነበረው ማለት ነው። እና ይህን ይመስላል ለማንኛውም ፊወሪ በመጋለጡ አቡሽን በመንቃቱ ማነው ስሙ ያሬዶን በመንቃቱ ደስ ብሎኛል ነገር ግን ደግሞ መጨረሻ ህይወቷ በዛ አይነት ደረጃ ስትመራውና ጣርጋ ስትይዘ የነበረውን እንዴት እንትን ማለቱ ጥሩ አይመስለኝም